እኮ ቢሆንስ ተናድጄስ ቢሆን አንተ የሆንኩት ነገር እኮ አሁን ናኒ ስትመጣ ነው መናገር የምችለው። እሺ ናኒ፣ ናኒ ነሽ ያጠፋችው። አሁን ይኸውልህ ልንገርህ፣ ናኒ ስለ እሷ ስለ ሚስቴ ስለ ባለቤቴ ማለት ነው፣ ትናንት አየህ ተቀላቀልነው። ናኒ ለምን አትደውልላትም? አንተ ደውልላታ ታዲያ፣ አትቀልድ ትላለህ ምን ይወገና ነው እደውልላታለሁ። ከቤተሰብ ጋር አጣላችኝ የሆነ ነገር ብላ ምን ምን ያጣለው ነው ምን እንደና አንቺ ነው ፕራንኩ እንዲህ ነው ብሏል። ዛሬ ማለት እንዲህ ነው ብሏል። እንግዲህ የምሬ ነው ብላችሁ እናንተ በጣም ነው የሚያስቀው፣ በጣም ነው የሚገርመው። የእውነት ስነግራችሁ ማለት ነው የመለኛ ፕራንክ። በኢየሱስ ክርስቶስ ፈጣሪ አገናኛችሁ ነው የምላችሁ። ወይኔ ወይኔ ወይኔ፣ በጣም ነው አሳበደ፣ ሀፍተን አሳብደዋል አሳብዷን ነው ምላቸው። እግዚአብሔር እንዲህ አይነት ፕራንክ ሊብመቼ አይቻላቅም ደግሞ ማለት ነው ምንም ነገር አስታውቅበትም። በእውነቴ ነው ምላቸው። እኔ እውነት መስሎኝ መጀመሪያ ላይ ፕራንክ ነው አላለም ምን ነው አላለም። በጣም ስደነግጥ ነበረ ማለት ነው መጨረሻ ላይ መጨረሻ ላይ እሱ ሴር ነው ፕራንክ ነው አለው እንዳ፣ በጣም ስደነግጥ በጣም ስፈራ ነበረ። ማርያምን ነው ምላቸው እኔ ራሴ ማለት ነው። እንዴት እንደሚያስፈራ እናንተ ሃይሚ እውነታ ነው የምትፈራ፣ ማርያምን መላኩን ትፈራለች እያሉ ነበረና፣ እውነት ያስፈራል በጣም ነው የሚያስፈራ። ይህ እውነት ወይኔ ወይኔ መለኛ መለኛ መለኛ በጣም ነው የሚከብዶ፣ እናንተ ንግግሩ ማለት ነው። ከመሬት ወደ ሰማይ ነው የሚያዘላቸው ማለት ነው። እንግዲህ አፍትሽ ዛሬ ፈረደበት ማለት ነው። ከምስቱ ጋር ተነጋግሮ ከናኒ ጋር መለኛና ናኒ ተነጋግረው ነው እንግዲህ ሀብትን ፕራንክ እያደረጉ ያሉት እና ባለፈው ላት እንዳያችሁ ከሆነ አይታችኋል ብዬ አስባለሁ። እና ሀይሚና ሀፍትሽ ተነጋግሮ እሷ ላይ ሲጫወቱ ሲያስለቅሷት ነበር ነበረና እዛ ደግሞ ከመለኛ ገመታ ተነጋግሮ ተመካክሮ ማለት ነው። ሀፍትሽን እንግዲህ እውነት ወንድ ሆነ ነው ያላለቀሰም፣ እንጂ በጣም ደም ነው የበላ ደም ነው የለበሰ ደም ደም በሉ ስንቴ ጃኬቱን አወርውሮ ሲወርውርበት ሲወርውርባት፣ በኢየሱስ በጣም ነው የገረመኝ እግዚአብሔር። ሀፍትሽ ራሱ ማለት ነው ስናደር ሌላ ሰው እንደሚሆነው ዛሬ ነው አየሁት። የእውነት ስነግራችሁ ማለት ነው ልዩታት ፈራ ፈራም እንዴ በእናታችሁ ናኒ ራሱ አይነው ጠናት ማርያም፣ እንዴት ነው ማትፈራ እኔ ብሆን ጨርቅት ይ ነው ከዛ የሚጠፋ የእውነት ነው የምላችሁ። ወይኒ ይሄ ደግሞ ሲያዝ መስል መለኛው ደግሞ ምን ማያስታውቅበት የእውነት ነው የምላችሁ እና በጣም ከብድ ፕራንክ ዛሬ ነው አየሁት ሀፍትሽ ላይ የምር በጣም ማለት ቤተሰቦችን አጣሌ ታኛለች ከምስቴ ጋር አለያይ ታኛለች። እኔ ምንም ይዤ ምንም ይዤ አልጠፋ ማለት አይኔ አይኔን ይዤ ጠፋሉ፣ አይኔን ብቻ ይዤ ጠፋሉ ነው ብሎ ማሪም፣ በጣም ነው የሚገርመው። እኔ በጣም ነው የሚያስቀኝ ክርስቶስንም ማለት ሰው እንዴት ነው እንደዚህ ፈጥሮ ማለት እንዲሚያወራ በጣም ነው የሚያገርመው። በጣም ነው የሚያስቀው እግዚአብሔርን እና እኔ ከእንግዲህ በኋላ አይኔም ብቻ ይዤ ከቤት ወጣለው። ይሄ ቀለበት ገብቻ አይኗ ላይ ወርውርለታለሁ እያለ ቀለበቱን እያወለቀ አረበላታቸው። በጣም የሚያስቀው ማርያም እና በኢየሱስ ልዩ ማለት ነው ታንቀጠቀጥ ነው ብላችሁ ሀፍትሽ በጣም ተናደዋል። ከምነግራቸው ወይን ይቺ ልጅ ደግሞ ማለት ነው የምር ቦርጫን ብትቀንሶ ምን ያለ የስፖርት ብትሰራ በጣም ነው ንትን ይሄ ቦርጫን ብትቀንሰው ማለት ነው በጣም ፍክት፣ በጣም መታምር ልጅ ትመስላለች። እና ይሄ ቦርጭ እንደው እንደው አይኑ ይጥፋ፣ የእውነት በጣም ነው የሰው ማንነት የሚያጠፋ ቦርጭ ማለት በተለይ ሴት ልጅ ላይ በእውነት በጣም ነው የሚያስጠላ ቦርጩ ማለት ነው። አረ መናተ ተረጋጋ። ወይኔ ወይኔ ቻክት ትሮጣለች ደግሞ በማርያም ይሄ ሁሉ አስቆም ነበር። ይሄ ብራንኬ የእውነት በጣም ነው የሚከብዱ በጣም የእውነት እሷ አራሱ ጎበስ ና ጠረ ጃኬት አንቺ ልጅ እሱ ነው የሚያነሳለት ጠረ። በጣም ነው የሚያስቁ ና በጣም ነው ተናደደ። ሀፍቴ ዛሬ ነው እንደዚህ ሲናደድ ያየሁት እኔ ማርያምን። ማለት ሲስቅ ነው የሚያየው በቃ አላድለን ቀላል አድርጎ ሲነጋገር ወሬ ምናምን ነው ማቆና እንደዚህ እብድ ሲሆን ማርያምን ዛሬ ነው አወኩት እኔ ሀፍትሽ ማለት ነው። የእኔ አባት አትናድለው እንደዚህ፣ እንደዚህ መናድድ የለብም። በጣም ነው የሚያናድደው እኮ እሷ አሁን፣ ለምሳሌ ናኒ ምንም የምታውቀው ነገር የለም እነሱ መካከል ገብታ እንትን ብላለች ነገሮችን አበላሽታለች። እውነቱን ነው የተናገርኩ ማስተካከል ያለባቸው ነገር ነው የተናገርኩ እያለች በጣም ስታወራ ነበር። እና በጣም ነው የምታስቀኝ ማለት እንዴት አስባለች ማለት እንዴት እንዴት ነው መጣላት ማርያምን በጣም ነው የሚያናድድ እኮ ደግሞ ማለት ነው እሱ ሲያግዛት የባ ሲያበደ በፍትሽ ማለት ነው እሱ ነው ያገዘ ያለውና የኔ አባት አይኔን ብቻ የሸጋበ ትወጣለሁ ላ እየሻሻች ነው ፈርታለች፣ ፈርታለች እየሻሻች ነው አሁን ማለት ነው። የራሷ ስራ ነው እንግዲህ። ባለፈው ሶስዬ አድርጋት ማለት ነው ሊያለቅስ ደርሻለሁ። ቤት ገብቼ እስኪያለቅስ ድረስ ነው ጨኮል ጓለች ማርያምን እንግዲህ ዛሬ ከዛ ይጥፋ ይጥፋ አድርጋ ነው የመለሰችው ማርያምን መላኩ እስከ ዛሬ ማለት ነው ፕራንክ አልተደረገም። አሁን እሱ ላይ በሉት ኮሜንት ማለት ነው ለመላኩ መልሰው፣ ሀፍትሽ ለመላኩ መልሰው፣ ለመላኩ መልሰው እያላችሁ ነው። እና እውነት ነው ለመላኩ እንጠብቀው። ይህ እውነት ማለት ጠግቧል መላኩ እንዴ አንዴን ብሩኬን ፕራንክ ያደርጋል፣ አንዴ ሀይሚን ነው ፕራንክ የሚያደርገው፣ አንዴ ሀፍትሽ ነው ፕራንክ የሚያደርገው። እሱ ተደርገው አቅም

ሀብትሽ ማለት ነው ልጅቷን ልጅቷን ማለት ነው እንደ ጠላት ነው እያያላት ያለ ማለት ነው። ማርያም እንዴት እንደሚያት ነው የሚያስቀኝ። በጣም ነው አዘነ ይታል ማለት አጣልተኛለች፣ አለይተኛለች እኔ አይኔን ይዤ ጥፍት ነው ምለ ካሁን በኋላ አይኔን አታውም ይላል። መለኛ ማለት ነው። በጣም ዘደኛ ነው። እግዚአብሔርን ቀለበቱን እያወለ ቀለበቱን እያወለቀ ነው ማርያም ወይ ኔ ወይኔ እውጭ ፈርታለች እኮ በጣም አስፈራርቶታል። በነገራችን ላይ ይሄ ሁሉም ለምን አትናገርም? ወይኔ የገረመኝ እሱ ተናዶ የመጨረሻ ሰዓት በልቶ ሰዓት ሲጎርስ ነው የተናገረ ማለት ነው። መለኛው ፕራንክ ነው ተብሎ እሱ ጨጓራ እስኪላት ድረስ ጸጣለ። ወይኔ አባት አይኔ እንደዛ ወጪ፣ ያ ሁሉ ወጪ አውጥታችሁ ብሩኬ ያ ሁሉ ወጪ አውጥቶ እናቴ እንደዛ ወገቡ ተሰብሯ አሁን እንደዚህ በቀላሉ ከህይወተ ያበላሽ ከህይወቱ ያበላሽ። አረ በናት ረበናተ ልጅታንታት ተናዷል። አይኔን አታይም ብሎ ሄደዋል። አሁን ደግሞ እንግዲህ አትሽ ተናዶ ሄደዋል። የኔ አባት አራረውጠው፣ አራረውጠው አይኔ ነታኝ ያለ ነበረነ እና አይቺ ልጅ ኔ በጣም ነው ያሳቀችኝ። ማረምን ድፍረታ ነው ያሳቀኝ። በጣም በጣም ተናዱ። አላፍትሽ ማለት ነው እንግዲህ ወይኔ ወይኔ፣ በጣም በከባድ ነው የምመጣለት። እሷን ደሞ ታናችሁ እሷን ደግሞ ያስለቅሳታል። ግን ሆኖም ያለ ግን የምር በጣም ደስ ይላል ማለት እንደዚህ ማለት በአደብ ታመጣ ደስ ይለኛል። እኔ በቃ ይሄ ነው የምወደው ማርያም። ለምሳሌ ማለት ነው ሀይሚም ብሩኬን ፕራንክ ስታደርገው እንደምታውቁ ማለት ነው የራሱ ጎደኛ የሆነ የራሱ ቤተሰቦች የሆኑ ሰዎች ጋር ሲመጡ በጣም ነው ደስ የሚለኝ እኔ ማለት እኛ በተለይ ብሩኬን ማቆ ሰው ወይም ደግሞ ሀፍትሽ የሚያቆ ሰው አምጥታ እሱም ፕራንክ ከምታስደርገው እንደዚህ እርስ በርስ እርስ በርስ እንደዚህ ፕራንክ ሲደራረጉ ማርያምን በጣም ነው ደስ የሚለኝ ማለት ነው። ማለት ባዳ ወይም ደግሞ ሌላ ሰው በመካከላቸው ሳይገባ በፊት ማለት ነው እንደዚህ ተመካክረው ሲያደርጉ በጣም ጥሩ ነው እና እና በጣም ነው የምወደው ወይ እንደዚህ አይነት ማለት ነው። ሀፍትሽ በጣም ተናዷል። የኔ አባት ተረጋጋ። እሷ ደስ ብሏታል።

ልቤ እየተመታ ነው ብለዋል። እና የእውነቴን ነው እምላችሁ ሳለ ደንቃችሁ አላልፍም። በዚህ አጋጣሚ በጣም ነው የሚያደንቃችሁ። እንደዚህ እርስ በርስ ፕራንክ እየተደራረጉ እኛም ደግሞ የምናውቀው ሰዎች ሲሆኑ በጣም ነው የሚቀለል የሚለው እና በጣም ነው ደስ የሚለን። እና ውድ ቤተሰቦች እንግዲህ የሃፍትሽ ፕራንክ ዛሬ እንዲ በአበድ ያልቋል ማለት ነው። በጣም ነው ደስ የሚለው። መለኛ እንግዲህ በመለኛ ቢመጡ ደስ ላ ሚለኛ ይምር እና እንደዛ ነው እላችሁ፣ ውድ ቤተሰቦች ሰብስክራይብ ላይክ ማድረግ እንዳትረሱ። እስከ ቪዲዮ መጨረሻ ደግሞ ከእኔ ጋር ስለነበራችሁ በጣም ነው የምወዳችሁ። ውድድድ ማ ላይክ ማድረግ እንዳትረሱ። ሁላችሁም እግዚአብሔር በያለንባችሁ ቦታ ፈጣሪ ይጠብቃችሁ፣ ሀገራችን ሰላም ያድርግልን። በሰርክ ተጀመረ፣ በመልሱ ሰዓት ተጀመረ፣ በቅልቅሉ አለቀ፣ በቅልቅሉ አለቀ። ነገ ደሞ ይጠብቁን ይጠብቁን እኔ ላይ እንዳይመጣ እባካችሁ። አሁን ገብተህበታል። መቻቹ መቻቹ። ሌላ ምንም ሌላ አልችልም። እግዚአብሔር ይስጥልን። አዎ እኔ እኔ እንደምትኮሩብኝ አውቃለሁ። ያው ሞያ በለፈኝ እኔ ኮራብሽ ነሽ ኮናቴ። ያካ ያዙ የሚያዝ ሰው ያዙ። እንደዚህ በቃ ይዛኝ ስትመክረኝ ነው አለችው። የሚያዝ ሰው ያዙ በቃ ተከተዋለን። አይዞሽ አይዞሽ፣ ያጋጥማል ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው። የኔ ወንዱ ትልቅ ነገር ዓለም ያሳየችኝ ወንድሜን ወንድም ነው ስላለችኝ ወንድሜ በእኔ ሕይወት ክፍል ተለጥፏል። ያውድቅ ያንተ ምስል ታውቃለ ይገባል ደርሶ ሳዝንና ስከፋል ያድነኝ ይመጣል ልብ ወደ ልቤ ፈልሶ አለሁልህ ሊለኝ መከታ ሊሆነኝ ነፍስ ይታገላል ለኔ ሊያባብልኝ ጉርለቴን ለመሙላት ትጎርላለህ።